ስ ቅዱስ አህዱ አምላክ አሜን። የተወደዳቸው የልዑል እግዚአብሔር ቤተሰቦች የመሬታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በቸርነቱ ከክፉ የጠበቀን የሰወረን በመዓልትም በሌሊትም እንዲሁ የሚጠብቀን መግቦቱን የማያቋርጥ በነፍስም በስጋ የሚያስፈልገንን የሚሰጠን ይህንንም የምንማርበትን እድል ያመቻቸልን ልዑለ ባህሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ምእመናን እንግዲህ እንደምታስታውሱት ሕይወተ ወራዙት ወይም የወጣቶች ሕይወት በሚል አብይ ርዕስ እየተማርን ለዚች ቀን ደርሰናል። ይህ ክፍል አስራ ስምንተኛ ነው። ቀጣዩን ክፍል እንመለከታለን። ከዚያ በፊት አስቀድሞ የተማርናቸውን በአጭሩ ከለስ ስለማድረግ አንደኛ ስለ ህልመ ሌሊት፣ ህልመ ሌሊት ኃጢአት የሚሆንበትንና የማይሆንበትን ምክንያት ከማብራሪያ ጋራ ከመጻሕፍት አጣቅሰን ተመልክተናል። ዛሬ ደግሞ ህልመ ሌሊትን በተመለከተ የተሰሩ ስርዓቶች እነማን ናቸው የሚሉትን እንመለከታለን። ሕልመ ሌሊት በወንድም በሴትም የሚታይ ነው ብለናል። ሰው ሕልመ ሌሊት ካየ ሕልመ ሌሊት አየው፣ ተጻብኦ መታኝ ሰይጣን እንደው ተዋጋኝ እንደማለት ነው። ዝንየት አግኝቶኛል። ይላል እነዚህ መንፈሳዊ መገለጫ ቃላቶች ስለሆኑ ጉዳዩን ለመግለጽ ልክ ተርሞቹን ቃላቶቹን እንድንለማመዳቸው ለማመዳቸው፣ ብዥታ ግርታ እንዳይኖር በንግግር እና ወይም መጽሐፍትን በምናነብበት ጊዜ ምን ማለት ነው የሚል ጥያቄ እንዳይፈጠርብን ነው፣ ከዚህ ያነሳናቸው እንዲህ ያለ ነገር በሚያጋጥምበት ጊዜ ቤተ ክርስቲያን ስርዓት ሰርታለች። ምንድን ነው ስርዓቱ ያልን እንደሆነ፣ አንደኛ ከቅዱስ ቁርባን መቀበል መሳተፍ ሰው አይችልም። ሕልመ ሌሊት አይቶ ለመቁረብ ተዘጋጅቻለሁ ብሎ ተደፋፍሮ ስጋውን ደሙን ልቀበል ማለት እንደሌለበት እንደውም በዚያን ዕለት መቁረብ እንደሌለበት እንደ ምልክት ይወሰዳል ማለት ነው። እግዚአብሔር አልፈቀደም። ግን ያልፈቀደው ሥጋ ወደሙን ለመቀበል እና እንዲህ ያለ ምክንያት ያጋጠመን መቁረባችንን ስላልፈቀደ ወይም ደግሞ እኛ ለቁርባን ያልበቃን ስለሆን የሆነ ኃጢአት ስላለብን እንደዚያ አድርጎ የራስን ምክንያት ማምጣትና ራስን ማስጨነቅ አይገባም። ይሄ በጣም ጥልቅ ምስጢር ያለው ሊሆን ይችላል። ፍታ እግዚአብሔር አይመረመርም እና ከቀቢፀ ተስፋ እንዳያደርሰን ነው ይሄን የምንለው፣ እንጂ በራስ መፍረድ ኃጢአት ሆኖ አደለም ሰውን የኃጢአተኛ ነኝ እንደው ምን በደል ቢገኝብኝ እግዚአብሔር እንዲህ ብሎ አስቦ ራሱን መውቀሱ ክፋት ያለው አይደለም። ግን በዚህ ምክንያት በጣም ተስፋ የሚቆርጡ እና በቃ መቁረብ አልተፈቀደልኝም ከማለት የሚደርሱ አሉ። ያ ትክክል እንዳልሆነ ይሄ የዕለት ፈተና ስለሆነ ያንን ጊዜ አሳልፎ ለሌላ ጊዜ ራስን አሰናድቶ ወደ ቅዱስ ቁርባን መቅረብ የሚገባ መሆኑን ማሳሰብ ያስፈልጋል። ደፍሮ መቅረብም አይገባም። ተስፋ ቆርጦ ደግሞ እግዚአብሔር ያልፈቀደልኝን እኔ ምን አታገለኝ ብሎ ልክ እግዚአብሔር ለዘላለም አትቁረቡ እንዳለ ያህል አድርጎ አስቦ ወስኖ ወደኋላ ማለት ትክክል እንዳልሆነ ግን መገንዘብ ያስፈልጋል ማለት ነው። ይሄ ስለ ቅዱስ ቁርባንን ስለ መቀበል የተጠቀሰውን ነው ያነሳ ነው። ታዲያ ወደ ቤተ ክርስቲያን ስለመሄድስ? ወደ ቤተክርስቲያን እህልመ ሌሊት ያገኘው ሰው ወደ ቤተክርስቲያን ሊሄድ ይችላል። ሊሄድ የሚችለው አንደኛ ልብሱን አጥቦ ቅያሬ ልብስ ወይም ካለው ቅያሬ ልብስ ለብሶ ሰውነቱን ገላውን አጥቦ ነው የሚሄደው። ሄዶም መቅደስ አይገባም ከቤተ መቅደስ ወደ ቤተ እግዚአብሔር ማናቸውም አይነት ሰው ቤተ እግዚአብሔር እንዳይሄድ አንከለክልም ወይም እንደሱ አይነት ስርዓት ሰው ሳይቻለው ታሞ ካልሆነ በስተቀር እንዲህ አይነት ሰው ቤተ ክርስቲያን አይምጣ አይደለም ይባለው፣ አይግባ፣ ሥጋው ደግሞ አይቀበል የሚል ስርዓት ነው የምናገኘው። አይግባ ማለት ደግሞ ተመልከቱ፣ ከቤተ መቅደስ ነው ወደ ቤተ መቅደስ ነው የማይገባው። ቤተ ክርስቲያን ቅጽሮች አሏት። ስለዚህ ቤተ ክርስቲያን ይኬዳል፣ ከቀጽረ ቤተ ክርስቲያን ይገባል፣ ወደ ቤተ መቅደስ አይገባም። ለፀሐይም ለዝናብም ልንጠለል የሚያስችለንን ቦታ ልንመርጥ እንችላለን። እሱ የራሳችን ነው። እንደ ቤተ ክርስቲያኑ ማደረጃጀትና አሰራር ሊወሰን ይችላል። እንዳለንበት ቦታ ቤተ ክርስቲያን ሊካሄድ ይችላል። ወደ ቤተ መቅደስ ተደፋፍሮ አይገባም። መቅደሱ ምንም አይነት ይሁን ደግሞ የአካባቢው ሰዎችና ካህናት በሰሩልን ስርዓት፣ በወር አበባ ያለች ሴት፣ ሕልመ ሌሊት ያገኘው ሰው ቤተ መቅደስ ማስገባ ምክንያት ያጋጠመው ሰው ከዚህ መቆም ይችላል ብለው በሰሩልን ቦታ ይህን እንዲህ የምንለው ለምንድን ነው? የመቅደስ ስሪት በሁሉም ቦታ አንድ አይነት ስላልሆነ ነው። በአረቡ ዓለም፣ በአውሮፓ፣ በአሜሪካ እንደገና ደግሞ በሀገራችን በሀገር ቤት ያለውን መቅደስ ይዞታ ስናየው እንደተገኘው ነው የሚሆነው ማለት ነው። ያንን ከግምትስ አስገብተን ግን በተሰራው ስርዓት መሰረት ወደ መቅደስ ተደፋፍረው መግባት እንደማይገባ ከግምት ውስጥ ማስገባት ያስፈልጋል። ስለዚህ ሰውነትን ታጥቦ ልብስ አጥቦ ወይም ቀይሮ እንዳገኙት ማለት ነው፣ ከዚያ ወደ ቤተ እግዚአብሔር ይገባል። ግን አይገባም አይገባም ማለት ከቅጽረ ቤተክርስቲያን አይገባም ማለት አይደለም። ከቤተ መቅደስ ወደ ቤተ መቅደስ ወደ ቤተ እግዚአብሔር አትግባ አይግባ የሚሉ ስርዓቶች የሚያመለክቱት ቅጽረ ቤተ ክርስቲያንን እንዳልፉ ማለት አይደለም። ያ እድሞ ለህዝብም ለአዛብም የተተወ ሊሆን ይችላል። እና በሀገራችን ከነቋባቸው እኮ በሃይማኖት የተለዩ ሰዎችም ገብተው ይሸማገሉበታል። ቅጽረ ቤተ ክርስቲያንን ያን መርሳት የለብንም። ስለዚህ የሚበላው የሚጠጣውም ያለበት ነው። እውነት ለመናገር ከሰንበቴው ያየን እንደሆነ ማለት ነው። ስለዚህ ብዙ አገልግሎት የሚደረግበት ነው። ክርስትና ቤት እንኳን ራሱ ከቤተ መቅደሱ ወጣ ተደርጎ የሚሰራበት ምክንያት ምንድን ነው? እና ክርስትናዋን እስክታነሳ ሴት ከደሟ ላትጠራ የምትችልበት ሁኔታ አለ። ውስብስብ ተፈጥሮ አለ። ክርስትና ስታነሳ እንዳትቀር ለማለት እኮ ነው። ከዚያ መቅደስ ማትገባ ቢሆን ግን ከሚያቋቁሟት አንዱ ሕፃን ልጇን ይዞ ገብቶ አቁርቦ ያወጣል ማለት ነው አያችሁ። እሷን ሊያቋቁሙ የሚመጡ ቤተሰቦች ወዳጅ ዘመዶች ደግሞ በእሷ ክርስትና ቀን ያ ቀኑ የተወሰነ ይታወቀ ነው። ነገር ግን እነዚያን ምን እንደሚያጋጥማቸው ደግሞ እኛ ናቅ፣ ምን አይነት ፈተና ምን አይነ፣ በዚህ ምክንያት እንዳይቀሩ ይደረጋል ማለት ነው እና ይህንን ሁሉ ከግምት ውስጥ ማስገባት ያስፈልጋል እና አባቶቻችን ከቅጽረ ቤተክርስቲያን እንዳይገቡ የሚል ስርዓት አልሰሩ። በጣም የሚደንቅ ነገር ወደኋላም ኋላም ይህን ታሪክ መልሰን ከቦታው ደግሞ ልንጠቅሰው እንችላለን። በዮሐንስ ወንጌል ምዕራፍ ስምንት ላይ የተጻፈ አንድ ታሪክ አለ። ምንድነው ያላችሁ እንደሆነ አንዲት ሴት ስታመነዝር አገኘናት ብለው አይሁድ፣ እጅ ከፍንጅ የተያዘች ናት እግዚአብሔር ያሳያችሁ እና ይዛዋት ወደ ጌታችን መጡ። የመቅደሱን ሥርዓት ያውቃሉ። ሰውም የሚገባበትን የማይገባበትን ኃጢአት የሰራ የሚገባበትን የማይገባበትን ልኩን ያውቁታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማለዳ ተነስቶ ወደ ቤተ መቅደስ ደረሰ ይላል። ከዚያ ከሙዳይ ምጽዋቱ አጠገብ ቆሞ ያስተምራቸው ነበረ። ይችን ሴት ወአብ እዋ ውስተ ወአቀ ምዋ ቅድመ እግዚእ ኢየሱስ፣ ወደ ውስጥ አስገብተው በጌታችን ፊት አቆሟት ይላል። እንዴት እንደዚህ ያለ ክስ ከሰው እንድትወገር የሚያስቧትን ሴት እንዴት ወደዚያ ወደ ቤተ እግዚአብሔር እዛ ደረጃ ድረስ አስገቧት? ካል እንግዲህ ማንኛውም ሰው የሚገባበት ልክ አለው ማለት ነው። ደረጃ አለው። ከዚያ እዚያ ድረስ ነው ያስገቧት፣ እዚያ ድረስ ነው ያስገቧት። ይህን ማወቅ ያስፈልጋል። ስለዚህ የትምህርት ቦታ አለ፣ የጸሎት ቦታ አለ፣ የመሥዋዕት ቦታ፣ የቅዳሴ ቦታ አለ እና የወንድ የሴት መቆሚያ አለ፣ የካናት መግቢያ አለ። ቤተ መቅደሳችን ሥርዓቷ ብዙ ነው። እና ስለዚህ ለምንድን ነው አይ እንዲህ ስላጋጠመኝ ብለው ቤተክርስቲያን የሚቀሩ ሰዎች እንዳይበረታቱ ነው። ቤተክርስቲያን መቅረት የራሳችን ፍላጎት ካልሆነ በስተቀር አቅሩ የሚል ትምህርት ቤተክርስቲያን እንደሌላት እንዴ? ከውጭም ሞኝ እንደው ትንሽ ቃለ እግዚአብሔር ሰምቼ መዝሙር አድምጬ ታምረ ማርያም ሰምቼ እመለሳለሁ ይባላል እንጂ እንዲህ ስለሆነ ቤተ እግዚአብሔር አልሄድም አይባልም ማለት ነው። እና እሱን ለማሳሰብ ነው። ወደ ቤተ መቅደስ ግን እንደማይገባ ስርዓት ተሰርተዋል። ሕልመ ሌሊት ያገኘው ሰው ቤተ መቅደስ ተደፋፍሮ እንዳይገባ ስርዓት ተሰርተዋል። ቤተ እግዚአብሔር በዓል እናከብራለን ብለው የሄዱ ሰዎች ከቤተ እግዚአብሔር ተኝተው ተገኙ ይላል። ከዚያ በኋላ ሕልም አዩ የጠቀስነውን ሕልም ሲያዩ፣ ይህ ደግሞ በታምረ ማርያም ተጽፏል። በሚገርም ሁኔታ ሕልም ሲያዩ መልአከ እግዚአብሔር ከእንቅልፍም አልቀሰቀሳቸውም ሌላም ነገር አላደረገም። ነገር ግን በተኙበት አንስቶ ተንከባክቦ ከቤተ መቅደስ ውጭ አደረጋቸው። ማለት አርባክ እንዳራቃቸው አሁን ሲነቁ የተኙበት ቦታ አይደለም ያሉት ከቤተ መቅደስ ወጥተዋል እና ሰውነታቸውን ሲያዩ ደግሞ ልብሳቸው ረጥበዋል። ሕልምም ማየታቸውን ያስታውሳል። መልአክ ነው እንዲህ ያደረገው አሉ ይላል ደግሞ የሆነውም እንደዚያ እንደሆነ ታምሩ ይገልጻል ማለት ነው እና ስለዚህ በዚህ አይነት ሁኔታ እንደውም ይሄ ታሪክ ደግሞ በደንብ ይብራራ ከተባለ ቤተ እግዚአብሔር ሊተኙ አይደለም ሰዎች የሚሄዱት፣ እና ሄጀ ልተኛ አይባልም ማለት ነው። ካገለገሉ ማገልገል ነው። ማንጎላጀጅ መታገል ሊኖር ይችላል፣ ግን ሀሳብ ጥሎ መተኛ ትክክል አይደለም የሚለውን ያስረዳል ማለት ነው። ምን ሊከሰት እንደሚችልም አናቅም። እና ስለዚህ ቤተ እግዚአብሔር አካ አይባልም ክርስቲያኖች እዳሪ ነገር አይጣልባትም። ቤተ ክርስቲያን እንትፍ አይባልም ከቤተ እግዚአብሔር። እንዲ ያለ ሕልመ ሌሊትም በዚያ እንዲያጋጥም እድል መፍጠር አይገባም። ከነ ሕልመ ሌሊትም ወደ ቤተ እግዚአብሔር በድፍረት አይገባም። ይሄ ወሪቀ ምራቅ ይባላልና ጌታችን መድኃኒታችን ኢየሱስ ክርስቶስን መከራ ያደረሱበት አይሁድ እንትፍ ብለውበታል። ከሕማማት አንዱ ይሄ ነው ከአስራ ሦስቱ ሕማማት የጎሉ ሕማማት ሲጠቀሱ አንዱ ይሄ ነው እና ከእንደዚህ ያለ መደፋፈር እንዳይቆጠር ቤተ እግዚአብሔርን ቤተ መቅደሳችንን ማክበር አለብን። አባቶቻችን ስርዓት ሰርተውልናል እና እንደገና ደግሞ የማለዳ ጸሎት ሲጸለይ አባቶቻችን ሐዋርያት በአብጥሊስ በስርዓት መጻፋቸው ሐዋርያት የሰሩት ማለዳ የሚጸለይ ጸሎት ውሃ ብታገኝ ፊትን ታጥብ ጀምር። ውሃ ብታጣ ከአፍ በሚወጣ ምራቅ እንትፍንትፍ ብለ ፊትን ብስ አርገ ጸሎትን ጀምር። ዝውእቱ አማ መንፈስ ቅዱስ፣ ይህ የመንፈስ ቅዱስ ጸጋ ነው፣ ስጦታ ነው ይላል። ለምንድን ነው ሲባል፣ ተኝተው ሲነሱ ዝኔት አይታጣምና ወይም ሊያጋጥም ይችላል ከዚያ ያንን ታሳቢ አርጎ ነው በዚህ መልኩ ልክ እንደታጠቡ ቆጥሮ ማለት ነው ጸሎትን ማድረስ ይገባል በሚል ስርዓት ተሰርቶልናል ማለት ነው። እና ይህንን አስቦ የቤተ መቅደስን ስርዓት ማክበር ይገባል። ሌላው አባ ኢሳያስ የተባለ መነኮስ በመጽሐፈ መነኮሳት የሰራው ስርዓት አለ ያስተማረው ትምህርት ሕልመ ሌሊት ካጋጠመ ስትነቃ በመዓልት አታስበው ደጋግመ ሰይጣን በህሌሊት የሚዋጋ ሐሳቡን ለማስገባት ስለሆነ አትቀበለው አትቀበልለት የሌሊቱ ህልም ህልም እንደሆነ እንዲያልፍ ካሰብክ በቀን አታሰላስለው ልክ ሌላ ፊልም እንደማየት ነው የሚሆነው ስለዚህ አታስበው በማለት ምክር ሰጥተዋል ማለት ሕልመ ሌሊት ሲያገኝ ተንስ ፍጡነ ተነስተ ተቃተል፣ ተዋጋ፣ ጸልይ እንጂ ሕልመ ሌሊት ማየትን ካረጋገጥ ከኋላ ተመልሰ ዝንጉ ሁነ አትተኛ እና የሚል ሥርዓት ተሰርቷል እና ውሃ መጠጣትን አታብዛ እና ሰውነትን አታለም ልማት እና እሳት የሚላማው ማለት የሚበዛው የሚስፋፋው የሚያቃጥለውን ሲሰጡት እንደሆነ ሁሉ የፍትወት ሀሳብም መብል መጠጥ ሲሰጡት ይዳብራል። በቀደመው ክፍለ ጊዜ ትምህርታችን መብላት መጠጣት ማብዛት ሕልመ ሌሊትን ያባበሳል ብለናል። ስለዚህ በዚያ ቁጥብ መሆን አንድ ነገር ነው። ከዛ በኋላ ደግሞ መጽሐፈ መነኮሳት የሚገርመው ማቴዎስ ወንጌል ምዕራፍ 12 ቁጥር 43 ላይ ሰይጣን ከሰው ከወጣ በኋላ ውሃ ወደ ሌለበት ይሄዳል ይላል እና አያገኝም ይላል። አያገኝም እና ስለዚህ ወደ ወጣሁበት ቤት እመለሳለሁ ይላል። ከዛ በኋላ ተጠርጎ ተወልውሎ ሲያገኘው ከሱ የከፉትን ሰባት አጋንንት ይዞ መጥቶ ያድሩበታል ይላል። መጽሐፈ መነኮሳትን ሲተረጉመው የሚገርመው ምግብና መጠጥን ውሃን ነስተው ራሳቸውን የሚያስጨንቁ ማለት በጾምና በጸሎት ወደሚያስጨንቁ ሰዎች ይሄዳል ማለት ነው ይላል። በጣም እኮ ይገርማል ትርጓሚ። በዛ ላይ ደግሞ ውሃ ወደሌለበት ማለቱን ከምግብ በላይ ውሃን ሰውነትን መንሳት አሁን በጣም የሚመከር ነገር ዋጠጡ፣ ዋጠጡ፣ ዋጠጡ እየተባለ ነው። እና ሰውነትን ውሃ መንሳት እንደ እውነቱ ለመናገር አንዱ መጋደያ መንገድ ነው ይላል እና እዛ ሲያጣ ነው የሚመለሰው ወደ ወጣውበት ቤት ብሎ ። ስለዚህ ይህንን እንደ ፈሊጥ ተጠቀምበት ብሎ ይመክራል ማለት ነው። እና ሌላው ስለ ሕልመ ሌሊት መነሳት ያለበት ነጥብ ምንድን ነው? ከብዙ ነገሮች መታቀብ ያስፈልጋል። ቀን ላይ በተለይ ድርጊቶቻችንን መፈተሽ አለብን። የምናየውን ነገር ምን ስናወራ እንውላለን፣ ምን ስናይ እንውላለን፣ ምን ስናደርግ እንውላለን? ያ የዚያ ነጸብራቅ በሌሊት ህልም ሆኖ ሊመጣ ስለሚችል ባዋዋላችን በጣም ቁጥብ እና በመንፈሳዊ ተግባራት የዋልን እንደሆነ በእውነቱ ሕልመ ሌሊትን ጨርሶ ባናጠፋ መቆጣጠር፣ ማሳነስ የሚቻል መሆኑን መጽሐፍት ይመክሩናል። መታቀብ አንዱ ምክር ነው ማለት ነው። ከዚያ በኋላ የሚያማክሩትን ደግሞ ማወቅ፣ እንዲህ ያለ ፈተና ሲያጋጥም እንደኛው በዚያው ጾር ሊፈተኑ የሚችሉ ወጣቶችን ከማማከር የህይወት ልምድ ያላቸውን፣ ስርዓት የሚያውቁትን፣ መንፈሳዊ እውቀት ግንዛቤ ያላቸውን ውነኛ ሰዎችን ማማከር። ይሄ የሚጠቅመው አንደኛ ትክክለኛ ምክር እና አስተያየት ለማግኘት ይረዳናል። ሁለተኛ ነገር ደግሞ እምናማክራቸውንም ሰዎች አንጎዳቸው። እንመክራለን ብለው ራሳቸው የሚጎዱ አሉ እና ከሁለት ወጣኒያን መነኮሳት ወዳጄን እረዳዋለሁ ብሎ አንዱ በሕልመ ሌሊት ይፈተን ነበርና ሊረዳው ከሱ በዓት ሄዶ ራሱ ወድቆ መጣ። ከዚያ በኋላ ምንድን ነው ሁኔታው ብለው ሱባዔ ይዘው ቢጠይቁ ራሱ ያልበቃ ነው እና ሰው ሊረዳ ይሄዳል የሚል መልስ አግኝተዋል ማለት ነው። እና ራሱ ለዚህ ነገር በእውነት የሰለጠነ ሰው ሳይሆን ሌላውን እረዳለሁ አማክራለሁ ማለትም ምክሩን እንደው አማካሪው ያልበሰለ ሁኖ የሚያማክረውን መለየት ያቃተው ሁኖ ሊያማክረን ቢመጣ የለም የለም፣ እንዲህ ያለውን ለመምከር አልችልም ከአቅሜም በላይ ነው፣ ሰው ሌላ ሰው ፈልግ ወይም የሚያውቁት ካለ ደግሞ ነገሌን አማክራቸው ማለት ይገባል እንጂ በድፍረት አማክራለሁ ማለት የማይገባ መሆኑ መጽሐፈ መነኮሳት በፊልክስዩስ በክፍል ሰባትና ተስእሎ የሚላለ ተስእሎ ማለት ጥያቄ ማለት ነው። በጥያቄና መልስ የቀረበ ስለሆነ ቁጥር 98 ላይ የምናማክረውን ለይተን ማማከር እንዳለብን ይገልጻል ማለት ነው። የመጨረሻ የምናደርገው ነጥብ ምንድን ነው ያላችሁ እንደሆነ አንዳንድ እንደ ቀበሮ ባህታዊ የሚታሰቡ አጭበርባሪዎች ሰዎች ደግሞ አሉ እና መፍትሄ ስራይ መድኃኒት አለን ይሉና ለሕልመ ሌሊት የሚል ከዝርዝር ውስጥ ልዩ ልዩ ደዌ በሽታ ይጠቅሱና ለሚያቃዠው፣ ለሚያሸናው፣ ለሕልመ ሌሊት እንዲህ ለሆነ ደግሞ መድኃኒት አለን ይላሉ። ሕልመ ሌሊትን በመንፈሳዊ ትምህርት በተጋድሎ ነው በእውነቱ ማስወገድም መግታትም የሚቻለው እንጂ እንዲህ ባለ ነገር አይደለም። እና ገንዘባችንንም ባናባክን ጤናችንንም አደጋ ላይ ባንጥለው ራሳችንም መጫወቻ ባንሆን መልካም መሆኑን ለማስገንዘብ ነው። ቤተ ክርስቲያን ብዙ አይነት ጸሎት አላት። ለሕልመ ሌሊት ተብሎ ብቻ አይደለም ጸሎት የሚሰናዳው፤ ለሕልመ ሌሊት ብቻ ሳይሆን ለማናቸውም ጉዳይ፣ ለዚህ ጉዳይ የሚሆን ለዚህ ጉዳይ የሚሆን ጸሎት እያሉ ለይቶ ልክ እንደ ፕሪስክሪፕሽን፣ ለአንድ አይነት በሽታ የሆነ አይነት መድኃኒት እንደሚታዘዘው ለዚህ አይነት ችግር የዚህን አይነት ጸሎት ማለት ጤነኛ ነገር አይደለም። እኛ በቋንቋው በአረፍተ ነገሩ አይደለም እግዚአብሔር የሚያዳምጠን እና በምንም መልኩ ይሁን በእምነት ከጸለይን በንስሐ ከጸለይን በትጋት ከጸለይን ከትዕግስት ጋር ከጸለይን በፍቅር ከጸለይን እግዚአብሔር ይሰማነ። አንድ አቡነ ዘበ ሰማያት ለሁሉም አይነት ችግር መፍትሄ አይሆንም ለማለት እንችላለን። ስለዚህ ጸሎትንም በተመለከተ ጸበል ለየትኛው በሽታ ነው የሚያድነው ለየትኛው ነው የማያድነው እንደዚያ ማለት ይቻላል ስለዚህ ያለንን ነገር ነው እንጂ መጠቀም ያለብን ጸሎት ለሁሉም ይሆናል ተግተን ከጸለይ ልዩ ጸሎት አለን የሚያስፈልገው ማለት ነው እንዲህ ባለው ሁኔታ ለአጭበርባሪ እንዳንጋለጥ ነው ልዑል ራስ ካሳ ይህንን አሁን የተናገርኩትን ሀሳብ ፍኖተ አይምሮ በተባለ መጽሐፍ ጽፈውታል ይሄ ለዚህ ይሆናል ይሄ ወረት ነው ብዙ አይነት ጸሎት መጸለይ እንዳንሰላችና እንድንተጋ ሊያደርገን ይችላል። እኛ ስልቹ ስለሆን ነው እንጂ የጸሎቱ አይነት መለያየት፣ ለአንድ ጉዳይ የሚጸለይ ሌላ አይነት ጸሎት አለ ማለት ግን አይደለም ብለው ገልጸውታል ማለት ነው። ይህን አስቦ በጸሎት መጥጋት ያስፈልጋል። ይቆየን